ሲጀመር አንቺ ምን ልትሰሪ መጣሽ እዚህ? ንቀት ነው። እህ የትኛው ንቀት ነው? እኔ ምን ትሰሪ ያለሽ እና ታፋቴ ቤት ሁሉ ነገር እኮ በቃ በቃኝ ብዬ እኔ ከሁሉም ነገር ስርቅ ለምንድነው የምትከተሉኝ? አይገባኝም ለምመጣሽ የመጣውበት ምክንያት እኮ እየነገርኩሽ ነው። አልፈልግም አንቺም ከነ ምክንያትሽ መምጣት አያስፈልግሽም። ከነ ምክንያትሽ እዛው መቅረት ትሻለሽ እኮ። ለምንድነው ታዲያ በእኔ ስም ለምንድነው ከሱ ጋር ተጣይ የምትሞክሪው? ከህይወታችሁ ወጣሁኝ አይደል እንዴ ሩታ እንዲ፣ ለምንድን ነው የኔ ስም ሊነሳ የሚገባው? ይኸው የእኔ አልገዛውትም እያልኩሽ እኮ ነው። አንቺ ልጅ፣ አንቺ ሩታ፣ ለምንድን ነው ነገሮችን ወደ ሌላ አመጣሁት? ነገር ምንም አይነት ነገር፣ ምንም ነገር አልፈልግም። ሰምተኸኛል አይደል እኮ ሩታ። መጀመሪያ ያለውን እውነታ እንድታቂ፣ በቃ እሷንም እውነቱንም ከነእውነቱ በቃ ትሂድልኝ። አልፈልግም አስወጣልኝ አስወጣልኝ፣ የመጣንበትን ነገር አንዴ ብትረጂ፣ አልፈልግም ከኔ አፍዮ የሰማሽ ነው። እኔ አልገዛው በቃ፣ ምንም አታስረጅኝ፣ አልፈልግም። ሩታ፣ ሌላ ሰው ነው የምታምኝ? ሆን ነው። ቆይ ይሄው እሱ ጓደኛዬ ነው አይደለ? እሱንም አላምነውም። በቃሽ፣ እሱንም አላቆምም አላምነውም። እሺ ጨረስኩኝ። አሁን እሳት ሰውኝም አትተወኝም ወይ? ስለዚህ ልሂድ፣ ልቀቅኝ። አስደንጋጭ ነገር ነው እንግዲህ። ምሽቱን ሩታ እንግዲህ አብርሽን ልታምነው አልቻለችም። የአይን እማኞችም ይዞ መቶ ነበር ቀን እንዳልኳችሁ። እንግዲህ አብርሃም በጣም ተናዶ እንግዲህ ወርቁ ነቃውን ነው ስብርብር ያደረገው ማለት ነው። ሩታ ለምንድን ነው ግን እንደዚህ የምትኙ? በቃ ቤትሽ ድረስ ይዞ መጥቶ፣ እንደው ቤተሰቦቿ አምናለ ብቅ ብላችሁ እነዚህ ልጆች ቢሸማግሏቸው። ሽማግሌ የለም እንዴ? ሰው ማስታረቅን አታውቁም እንዴ? ቡታጅራ እንዴት ላል ሰው ባለበት ሀገር እንዴት እነዚህ ልጆች ይበጠበጣሉ? በዛ ላይ ሩታ እኔ እውነቴን ነው የምላችሁ፣ ነገ ጧት ነው የምትጎጁ መቸም የወለዱ እህቶቻችን እየመከሩሽ ነው። ለምንድን ነው እናንተ ትዳራችሁን በሰው ህይወት የምታጡት? ሄርሜላውን አንቺ ራሱ የምልታረጊ ድፍረትሽ። ሄርሜላማ እናንተ አይኔ ወጣች! ደፋር ናት፣ ደፋር ናት። እኔ እንዳንቺ ነ ድፍረት ቢኖር እስካሁን የት በደረስኩኝ ነበረና። ሩታ እንግዲህ ዛሬ በጣም እውነታውን እንዲታወቅ ነበር አብርሃም የወሰዳቸው። ሩታ ደሞ እውነታው ማወቅም አትፈልግም። ከአሁን በኋላ ውጭልኝ ከህይወቴ ብላት ብላታለች ማለት ነው። እንግዲህ ያባት መቼም ባለቤቱን ካልናቁ አጥሮን አይነቀንቁም ይባል ተረታለ። እንዴት እንደ እውነት አረ ወይኔ እናቴ እኔ ምን እንደምል አላውቅም። ቤተሰብ፣ ይሄ ነገር ግን ውሸት ነው እንዴ? ውሸት ነው እንዴት? ሩታ ቤተሰቦች ግቢ እስከምትገባ ድረስ እንደ ቤተሰብ ዝም አለ? እንዴት እናት አባት ይሄ የሚዲያ ሰዎች ሲጨነቅ እንዴት ቤተሰቦቿ ዝም አሉ? እኔ በጣም ነው የገረመኝ። አብርሃም ደግሞ አትና ዲዳ ይዞ እንዴ? ወርቁን ካልፈለገች ሩታ ለእኛ ይሆናል እንዳት